ወንድማማቾቹ ኒኮላስ ዊሊያምስ አርተር ወይም ኒኮ ዊሊያምስ እና ኢናኪ ዊሊያምስ አርተር በስፔኑ አትሌቲክ ቢልባኦ ክለብ በግራና በቀኝ የአጥቂ ክፍል ዓለምን እያስገረሙ የሚገኙ ተጫዋቾች ናቸው። በዚህም ክለቡ በሚያደርገው ግጥሚያ ሁሉ የዊሊያምስ ቤተሰብ ትዕይንት የሚለው ቀድሞ ይነሳል። ወንድማማቾቹ ተቃራኒ ቡድን ላይ ጎል ለማስቆጠር የሚያደርጉትን ሩጫ ተመልካቾች ማየት ይፈልጋሉ። በተለይ የኒኮ ዊሊያምስ ብቃት ጎልቶ የወጣ ሲሆን አርሰናል፣ ባርሴሎና እና ሊቨርፑል በእጅጉ የሚፈለግ ልጅ ስለመሆኑ ይነገርለታል። ባለፈው ዓመት ሀገሩ ስፔን የአውሮፓ ኮፓ ዋንጫን ስታነሳ ኒኮ ዊሊያምስ ከብሔራዊ ቡድን አጋሩ ላሚን ያማል ጋር ያሳየው ብቃት ዓለምን ያስገረመ እንደነበር ይታወሳል። ተፈላጊነቱንም ሳያሳድገው አልቀረም። እንዲሁም የአርሰናል ሰዎች ከኒኮ ዊሊያምስ ተወካዮች ጋር ስለመነጋገራቸው ተነግረዋል። አሁን ባለበት ክለብ 50 ሚሊዮን ፓውንድ የውል ማፍረሻ ገንዘብ የተለጠፈበት ቢሆንም ወደ ሌላ ክለብ መዛወሩ አይቀሬ ነው ተብሏል። በአትሌቲክ ቢልባኦ ቤት በሳምንት አንድ መቶ ሰባ ሺህ ፓውንድ የሚያገኘው ኒኮ ዊሊያምስ በቀጣዩ ክረምት ወደ ተመኙት ክለቦች ከተዛወረ ገቢውም ዝናውም ከፍ ሊል ይችላል። የሆነ ሆኖ በስፔን የደመቀው ኒኮ ዊሊያምስ እና ወንድሙ ታሪካቸው ውስብስብ ነው። የእነ ኒኮ ዊሊያምስ ወላጅ እናትና አባት ጋናውያን ነበሩ። ይሁንና እንጀራ ፍለጋ ለስደት ፊታቸውን ወደ ስፔን አዞሩ። አስፈሪውን የሰሃራ በረሃ አቋርጠው በስፔን መንግስት ስር ከምትተዳደረው ሜሊላ የተባለች የሰሜኑ አፍሪካ ክፍል የባህር ዳርቻ ግዛት ደረሱ። በዚህ ጊዜ ስሙ ያልተጠቀሰ የህግ ሰው በወቅቱ በእርስ በርስ ጦርነት ከምትታመሰው ላይቤሪያ ሀገር እንደመጡ አድርገው እንዲናገሩና ወደ ስፔን ዘልቀው በመግባት ዜግነት እንዲጠይቁ መከራቸው። እነሱም ይህን ምክር ተቀብለው አስፈሪውን የሜዲትራንያን ባህር አቋርጠው ባስክ የሚባለውን የስፔን ግዛት ደረሱ። በዚህም የሀገሪቱ መንግስት ህገወጥ ስደተኛ በሚል አሰራቸው። እንደ መታደል ሆኖ ግን በሃይማኖት አባቶች ተማጽኖ ከስር ተፈተው ኑሯቸውን ጀመሩ። ከአስከፊ የስድስት ጉዞ ተርፈው የተረጋጋ ኑሮ የጀመሩት ጥንዶቹ ታዲያ አሁን ስፔንን የሚያኮሩ ልጆችን ወልደዋል። በዚያ ሀገር ልጆች ለእግር ኳስ ያላቸው ፍቅር የሚጀምረው በህፃንነታቸው ነውና የነ ኒኮ ዊሊያምስ አመጣጥም ከዚህ የተለየ አልነበረም። ኒኮ ዊሊያምስ አሁን ገና 22 ዓመቱ ላይ ነው። የአትሌቲክ ቢልባውን የወጣቶች አካዳሚን የተቀላቀለው በ12 ዓመቱ 2013 ላይ ነበር። በ2019 የውድድር ዓመት ደግሞ ከዋኑ ቡድን ጋር በላሊጋው መጫወት ጀምሯል። በመጀመሪያ የላሊጋ ጨዋታው በተቀያሪነት ሲገባ ታላቅ ወንድሙ ኢናኪ ዊሊያምስ ቋሚ ተሰላፊ ነበር። ያ አጋጣሚም በክለቡ ያለፉት አርባ ዓመታት ታሪክ ውስጥ ሁለት ወንድማማቾች ለተመሳሳይ ክለብ በተመሳሳይ ጊዜ ሲጫወቱ የመጀመሪያ ሆነዋል። እንዲህ እንዲህ እያለ ሁለቱ ወንድማማቾች ለክለባቸው ያላቸውን ሰጥተዋል። በተለይ ኒኮ ዊሊያምስ ስሙን፣ ብቃቱን በዓለም የተሻለ ታዋቂ መሆን ችሏል። አሁን ለሚገኝበት ዋናው ክለብ ባለፉት የውድድር ዓመታት ይህ መረጃ እስከተጠናከረበት ድረስ 164 ጊዜ ተሰልፎ 31 ጎሎችን አስቆጥሯል። በርካታ ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል። በ2023-24 የውድድር ዓመት አትሌቲክ ቢልባኦ ከ40 ዓመታት በኋላ የስፔን ንጉስ ዋንጫን ሲያነሳ በተለይ የኒኮ ዊሊያምስ አስተዋጽኦ ከፍተኛ ነበር። በዓመቱ ክለቡ በላሊጋውም አምስተኛ ሆኖ ነበር ያጠናቀቀው። ኒኮ ዊሊያምስ ባሳየው ብቃት በእግር ኳስ ዝነኛው ሽልማት ባላንዶር እጩ የነበረ ሲሆን አስራ አምስተኛ ደረጃን ይዞ አጠናቋል። ኒኮ ዊሊያምስ ለሀገሩ ስፔንም ከ18ና 21 ዓመት በታች እንዲሁም ለዋናው ብሔራዊ ቡድን 26 ጊዜ ተሰልፏል። ባለፈው ዓመትም የአውሮፓ ዋንጫን ማንሳት ችሏል። ይህ ልጅ እግር እግር ኳሰኛ ለአትሌቲክ ቢልባውም ሆነ ለስፔን ብሔራዊ ቡድን ከድንቅ ብቃቱ ጋር እያገለገለ ይገኛል። ቀጣይ መዳረሻውም በቅርቡ ይወሰናል ተብሎ ይጠበቃል። ወንድሙ ኢናኪ ዊሊያምስ ከቢልባው ባሻገር የዘር ሀረጉ ለተመዘዘበት የጋና ብሔራዊ ቡድን ይጫወታል። ተራራኒውስ በእነዚህ ድንቅ ወንድማማቾች ላይ ተጨማሪ መረጃ ይዛ ትመለሳለች። ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዘናል። መልካሙን ሁሉ ተመኘን።